መሪያ ቡቡዬ ድነህ ስቀህ እንድትመጣ፣ ሀይሜም እንቅልፋን በሰላም እንድተኛ እንቅልፍ አልተኛሁም እያለች ነው እንድትመጣ፣ መልካም ጸሎቴ ነው። ዛሬ ግን ማለት ነው በአንዳንድ ኮመታተሮች ይሄ ቪዲዮ ልሰራ ተገድጃለሁ። እነሱ እየፎገሩ ነው፣ እኔ ግን በተግባር አሳያቸዋለሁ ማለት ነው። እዚህ ጋር ዛሬ አንዷ ንቀት ነው። ዛሬ ከአልጋ ላይ ያልሰራሹ ብላኛለች። አንዷ ደግሞ መቼ ከሀይሜ ራስ ወርደሽ ታውቂያለሽ? አንዷ ደግሞ ድፍት ያርግሽ ብላኛለች። ድፍት የሚለውን አልቻልኩበትም፣ ይቅርታ ምክንያቱም ፈጣሪ ስለሆነ የሚደፋው ማለት ነው። እሱን አልቻልኩበትም። ይሄ ግን አልጋ ላይ ያልሽውን ይኸው አልጋ ላይ ሰርቼ እንደዚህ እየፎገርሽ ስለሆነ እኔ በተግባር አሳይሻለሁ። እንግዲህ ሰው ታመመ ሲባል በዚህን ያክል እኔ ትናንትና ቲክቶክ ላይ በተለቀቀው ነው የምላቸው። በማታው እንኳን ስቆ ስለመጣ እግዚአብሔር ይመስገን። እኔ አልከፋኝም። በጣም ነው ደስ ያለኝ። ፈጣሪ ይመስገን ነው ያልኩት ሰው ሰው እንዴት እኔ ቲክቶክ ላይ የተለቀቀውን አይቼ በጣም ነበር ውስጥ የተረበሸውና አንድ ቪዲዮ ሰራሁኝ። ለማንኛውም ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የእኔ ውድ ቤተሰቦች፣ በጣም በጣም ደግሞ እንስፍስፍ የሆኑ ቤተሰቦች ስላሉ በእነሱ ትጽናናላችሁ። ሌሎቹን ተዋቸውና እና ዛሬ ግን አንዳንድ ነገር ልናገር መጥቻለሁ፣ የእኔ ውድ ቤተሰቦች ለእናንተ ያው ሰላም ጤና ማለት የሰው ህመም ተሰምቷችሁ እንደዛ የምትጨነቁ ያው ብዙ አላችሁ። ብዙዎቹ ደግሞ ድንጋይ ራስ ጭንቅላታቸው የማያስብ ሰዎች ዛሬ አንዳንድ አስተያየት ስለሰጡኝ፣ እነሱ እየፎገሩ ነው። እኔ ደግሞ በተግባር ሰርቻ አሳያቸዋለሁ። ፎገራ እንዴት እንደሆነ ማለት ነው። ያው መግቢያ ላይ ያስቀምጫለሁ ማለት ነው ያው ማለቴ ምንም የሚከብድ ነገር የለም። የሰውን ልጅ ማጥፋት ነው የሚከብደው እንጂ ማጥፋትም ቀላል ነው በአሁኑ ሰዓት። እና አንቺን ባገኘሽ እንደዚህ ነበር ምናምን ያላቸው መብታችሁ ነው መብታችሁ፣ ሞክሩ ሞክሩ ነፍስ የምጠፋው በእግዚአብሔር ነው በሰው አይደለም። ድፍት በያላችሁኝም አላችሁ ለእናንተ ግን ድፍት ማለት እኔ አልችልም፣ በፈጣሪ ስራ ስለሆነ ማለት ነው። ሰው እንግዲህ ዛሬ ያው መግቢያ ላይ አድርጊላችኋለሁ። እንዴት ብሩክን አልጋ ላይ ሆነሽ አልጠየቅሽውም? ምን አይነት ጥያቄ ነው ግን ማለት አልጋው እንደዚህ እንድታየው ነው የፈለጋችሁት አልጋን አልጋውን ከሆነ ሰርችላችኋለሁ ማለት ነው። ምንም ችግር የለውም። እና በነገራችን ላይ በአጠቃላይ ግን ማለት ነው በጣም የተገረምኩበት ነገር ትናንትና ቲክቶክ ላይ በለቀቀው በብሩኬ በኮመንቱ ላይም አንዳንድ ነገሮችን አይቻለሁ። ምንም አይደለም ግን፣ እኔ ግን ማለት ነው እነሱ ያንን ሁሉ ችለው እነሱ እነሱ እንኳን እየሰሩ እኔ ሲስ ማለት ነው እኔ ሲስ አንድ የከዳማ ማለት አንድ ሲስ ከዳማ ማለት ነው ማለት ከዳማ ማለት ሰራተኛ ነው። ምንም ችግር የለም። መንግስት ሰራተኛም ዶክተርም ዘሴም አስቲንክ ምንም ልዩነት የለውም። እዚህ ጋር ብር ብቻ ካመጣችሁ አመድም መሸጥ ስራ ነው። አሁን ያው ቀዳምነቴ አላፍርበትም። ይሄ ምንድን ነው ምንድን ነበረ ገረድ፣ ግርድና፣ ግርድና ታፍራላችሁ። እንደ እናንተ እኔ እኳ አላፍርም እኮ እኔ ዝንጥ ዘና ብዬ የምጠቀምበት ነው። ስንት ዓመቴ ኖርኩበት፣ እግዚአብሔር ይመስገን ትናንትና ማለት ነው እና እነሱን እንኳን ልተ እየሰደባችሁ እነሱ ምንም ሳይሰማቸው ሪከርድ በጥሰው እየኖሩ እኛ እንደዚህ ስትሳደቡ የሚሰማን ነው የሚመስላችሁ? እኔ ምንም አይመስለኝም። ስቄባችሁ እንደውንም እስኪልስ ደባችሁ ምን ይሰማችኋሉ? እየሰድቤያችኋለሁ ከዛ መልሳችሁ መልሶ ምን ይሆናል? የተንገበገበ በጣም እየሳኩኝ ነበረ። የምሬ ነው። ቆይ ምን ቆይ እነሱ ራሳቸው እንደዚህ ብላቸው። አንዷ ማለት ነው አንድ ቀን አንችም ታመሽ ማየሻ አድርገኝ አለችኝ። ከዛ አንቺ ደግሞ ታመሽ ባዶ ቤት የሚያነሳ ያሳጣሽ ብዬ ጻፍኩላት። እንዴት እንደተገበገበች መልሷን የሰጠዋት ግን ምናምን እኔ ግን አውቄ ነው ያልኳት ማለት ነው። እኔ አሁን ነብሩኬና ነሃይሚ ሲሰደቡ እነሱን እያየን ከነሱ ጋር እኮ ነው የምንውለው። ከነሱ እኮ ነው ጥንካሬ የተማር ነው። ከነሱ እኮ ነው ዩቱብ መስራት የተማር ነው። ከነሱ እኮ ነው ፍቅሩንም፣ ስድቡንም፣ መናናቁንም ሁሉንም የተማር ነው። ከነሱ እኮ ነው ከነሱ እየዋልን እኛ እንዴት ስታስቡን እንዴት በእንደዚህ በተልካሻ ጽሁፍና በተልካሻ ምናምን እንደዚህ ቪዲዮ መስራቴን የማቆም ይመስላችኋል? ከሀይሚ ራስ ላይ ውረጅ። ሀይሚ እኮ ከበደችኝ፣ ከበደችኝ ሲስ የምትባል ቲወር ከበደችኝ ብላ ስትናገር አልሰማዋትም አደ እንደ እኔ ብቻ ነኝ እንዲ የእሷን ስም የእሷን ፎቶ የእሷን የምሰራው? የዓለም እኮ ነው የሚሰራው አለ እንዴ። እኔ ጋር ምን አይታችኋል? ቅናታም ሁላ ቅናሞች። ሲቀጥል ደግሞ ማለት ነው የሰው ልጅ እኮ እንደ ማንኛውም ሰው እንደ ሰውኛ የሆነ ነገር ይሰማቸዋል። በቃ እኔ በሰዓቱ የተሰማኝ ስሜት ነው የገለጽኩት። ስልክ እንዲሁንም እኔም ቪዲዮ መስራት አልፈለግኩም። ስልክ ደውዬ ያለውን ነገር ላጣራ ነበር የፈለግኩት። ስልክ አልተነሳልኝም። ሶ እኔ ቪዲዮ ሰራሁኝ። ቪዲዮ ባልሰራ ቪዲዮ አልሰራችም ነበር የምትሉት እሱ ይሻላል። በእርግጥ በነገራችን ላይ ማለት ነው ምክንያቱም አሽሙር የለውም። ከዛ እኔ ቪዲዮ ሰራሁኝ በኋላ ነው የሰራሁት። እንደውንም በኋላ እንደውንም በቃ እንደዚህ አይነት ከተፈጠረ ላይመጡ ይችላሉ ምናምን በሚለው ነው የሰራሁት እንጂ ደግሞ ስልክ አልነሳ ሲለኝ ነው የሰራሁት እንጂ፣ እኔ ማታ ራሱ ይመጣሉ ብዬም አላሰብኩም ነበር። ነገር ግን ያው ሀይሜም መቅረት እንደሌለብን እናንተ እንደ ስለምታስቡ መምጣት ስላለብን የመጣ ነው ብላለች፣ እሷ ራሱ ተናግራለች። ስለዚህ እኔ ከዛ አንጻር ነው ቪዲዮ የሰራሁት። ደግሞ እውነትም ለመናገር በጣም ድንቆኝ ነበረ እና የሰው ልጅ አሁን እንደዚህ አይነት ነገር ሲያጋጥመው ሲጨነቅ ምንድን ነው አንቺን ድፍት ያደርግሽ? አንቺን ምንድን ነው በወጣሽበት ያስቀርሽ? እናንተ ናችሁ የፈጣ ለፈጣሪ ያዛዥ እናንተ ናችሁ እንዴ ወይ? እናንተ ብትሆኑማ እኮ ማለት ነው እስካሁን ድረስ የዓለም ሰው ተፈንችሮ ነበረ ማለት። በእናንተ ትዕዛዝ፣ በሰው ትዕዛዝ ቢሆን የሰው ልጅ ይወድቃል እኮ አይነሳም እኮ ወድቆ እንኳን መነሳት አይችልም ነበረ። ይህን አታውቁም እንዴ? ስለዚህ እኔ ሲስ ጋር ማለት ነው የፈለጋችሁትን ስለቀልቁ ብትሉ እጃችሁ ይደማል እንጂ ምንም አልሰማችሁም። ምንም እንዴ እና ውሃው ነው መሰለኝ። ብርድ መቶኛል ብሎ ነበር ከትናንት ወዲያ ይመስለኛል። ውሃው ነው ፕራንክ ነው። በቃ ይሄ ፕራንክ ነው። ፕራንክ ደግሞ ቤት ያፈርሳል አልኩኝ። ሶ በዛ ምክንያት ነው። እና አሁንም ቢሆን መርፌን የተወጋው ብርድ ነው የመታው። ጨጓራ ምናምን አሉ እንጂ ብርድ መቶ መርፌን የተወጋው ምን ታካብዳላችሁ? እን ስለዚህ እሷ አላሰበችውም። ሀይሚ ማለት ነው አንዳንዴ በቃ ሳታስቡት የሚፈጠር ነገር ወደ ሌላ ነገር ይቀየራል። ሶ አሁን እሷ በዛን ሰዓት ያንን ያክል ውሃ ከምደፋበት አንድ ባሊ ከምደፋበት አንድ ጆግ ውሃ ዝም ብላ ፊቱ ላይ ሙልት ብታረግበት ወይ ፀጉሩ ላይ ሆነ፣ አላደል አይደል? ማስደንገጥ ማለት ነው ብታረግበት በቂ ነው። እኔ እኮ ከዚህ በፊትም እኮ ስላየሁ እኮ ነው። ከዚህ በፊት ዳኔ ቅጣት ቀጥቶት መሬት ላይ አፍሰ ተንከባለል ብሎት ትንሽ ደቂቃ ነው ተንከ የተንከባለለው እንግዲህ አንዳንዴ ሰውነታችሁ በቃ የሆነ አንዳንድ ሰውነት የሚችል አለ የማይችል አለ ይሄ እንግዲህ ምንም ማድረግ አይቻልም፣ እንግዲህ ተፈጥሮ ነው እሱ። ስለዚህ እኔ ዛኔ ስላ እየሆኝ ነው እንደዛ ያልኩት ሰላ። ከዛ እዛ ወስዳችሁ ደግሞ እናንተ የራሳችሁን አጀንዳ ወስዳችሁ ትሳለቃላችሁ። በነገራችን ላይ ሳቁባችሁ፣ ግን ትንሽ የገረመኝ ነገር እናንተ ስደት ላይ ሆናችሁ ምንድን ነበር ያሉኝ? ካለሽበት ካለሽበት ሀገርሽ ያስገባሽ እኔ እኔን ሲስን የኔ መዳን ያለ ምን ስራ ይዞ ምን ስራ ይዞ ታመሽ? ያሳየን። እረ ጉድ ይፈላ። ይሄን ያክል ነው እንዲምትጠሉኝ ነው? ይሄን ያህል ነው እንዲምትወዱ ይለካ ወይ? በጣም ነው በሳቀይ ሞትኩባችሁ። ለማንኛውም የታመመ ሰው እና የወደቀ ሰው ስታዩ አትሳቁ፣ እሺ? አትሳቁ። የሰው ልጅ ደግሞ በዚህ ልክ ጥላቻ ያጠነክራል እንጂ ማንንም ወደ ኋላ አያስቀርም። ጋይስ ከገባችሁ ማለት ነው። እና እኔ ሲስ ማለት ነው እኔ ቦታ ላይ ምንም ቅንጣት ታህል እንደማይጨምር ነው የምነግራችሁ። ስድባችሁ ገርማችሁን እየሳኩባችሁን የሰራሁት። ሶ እኔ እንደ ማንኛውም ሰው ኖርማሊ፣ እሱም ባይሆን ብሩክም እንኳን አይደለም ብሩክ አንድ አመት ሙሉ ሁለት ዓመት ሙሉ እያየናቸው እንደዛ የሆኑ ሌላ ሰው ራሱ ኖርማሊ፣ ማንም ሰው እንደ ሰውኛ የሆነ ነገር ሲፈጠር ያሳዝናቸዋል። በቃ የሆነ ይሄ የራሳችሁ ነው፣ ውስጣችሁ ነው በቃ ስለዚህ ምንም ማድረግ አትችሉም እና አንዳንድ ማለት አንዳንዴ የሆነ ዩቲዩብ መስራት ብትችሉ እናንተ ቪዲዮ ላይ ብትውጡ በስማ ባያችሁ ራሱ እንዴት ደስ ይለኝ ነበረ። ከኔ የባሳችሁ ከሆናችሁ ከኔ የባሳችሁ ማለት ነው የመውለያ ጫፍ ይዛችሁ ምትውሉ ተገትራችሁ ምትውሉ ማለት ነው፣ ስልክ ቲክቶክ ስታዩ። እኔ ግን ስራ እየሰራሁኝ ነው፣ እና እየከፈላችሁ ነው ምሰድቡ ሁላ ማለት ነው ልማጻደቅባችሁ ይገባል፣ አይደል እንዴ? ይሄንን ስላችሁ ጥሩ ቤተሰቦች አላችሁ፣ ለእናንተ አይመጥንም። ይሄ ግን ለተሳዳቢዎቼ ሞራሌ ምን ያክል እንደሆነ ላሳያችሁ ነው የመጣሁት። አልጋ ላይ ሆኖ መስራት በጣም ሲምፕል እንደሆነ፣ ሌላም ሌላም ብዙ ነገር ብላችሁኛል። እኔ እዚህ ጋር ማለት ስለማልፈልግ፣ ያ የኔ ተግባር ስላልሆነ፣ የኔ ማለት ፍላጎቴ ስላልሆነ ማለት ነው። ምክንያቱም እኔ ማለት እንደዚህ አይነት ነገር እኔ የምሰራው ቪዲዮና እናንተ የምትሉ ነገር ስለማይመጣጠን ማለት ነው። እኛ ባየነው ልክ በቪዲዮ ልክ ነው የሰውን ማንነት የሰውን ነገር የምንናገረው በዛ ልክ ነው። ኦልሬዲ ብሩኬንም እንደ ቡዳ የበላችሁት እናንተ ናችሁ፣ እንደዚህ አይነት የምትሳደቡ ሰዎች ማለት ነው። ምን ትደባ ባለጌ ሁላ። አሁን እኔ እኔ በእናንተ ቤት እኔ ተሸማቀቄ እንዲህ አላችሁኝ ብዬ ላ እንትልል ልሸማቀቅ ቪዲዮ መስራት ልተው፣ ሀሚ ብሰድበኝ እንኳን ወታ ብሰድበኝ እንኳን አልተውም የምሬን ትነግራችሁ ማለት ነው ሃይሚ ብሰድበኝ ወታ ብሩክ ቢሰድበኝ ወቶ ወጦ ቪዲዮ መስራቴን እንደማላቆም ነው የምነግራቸው፣ የፈለገ ነገር ቢሆን ማለት ነው። ስለዚህ እንደዚህ ማለት ድፍት ብዬ ምቀር መስሏቸው ከሆነ በጣም ተሳስታችኋል። ተስፋ አታድርጉ። መልስ አትስጭ ለምትሉኝ ሰዎች ደግሞ ስለሚገባቸው ነው። ቢያንስ እንደዚህ በሚታመም ሰው የሆነ ድንገታዊ በሚወድቅ ሰው ማሰብ አለባቸው እነሱ እንኳን እንደዛ ተጣልተው ሶፋ ላይና አልጋ ላይ የተለያይተው የሚተኙ ሰዎች ግን አይታችኋል አይደል ዋናው ሲመጣ ጭንቁ ሲመጣ አይደለም ሶፋ አይደለም አልጋ ምንም አልጠየቁም በቃ ያላትን ነገር ሰርታ ስትደግፍ ስታበላ መድሀኒክን ዋጥ እንዲሆን ስትል ነው የነበረው እነሱ እንኳን ተጣልተው በዛ ልክ ማለት ነው በዛ ላይ ደግሞ ከበፊቱ ጸብና የአሁኑ ጸብ በጣም መቶ ፐርሰንት የተሻለ ነው። የጸብ አይነት እንኳን ከብሩክና ከሀይሚ ትማራላችሁ፣ ቤተሰቦች፣ ሰዎች ማለት ነው። በባለፈው አንድ ወር ሙሉ ሲጨቃጨቁ ሲጨቃጨቁ ሲጨቃጨቁ ፍቅርን አበዙ። አሁን ደግሞ አንድ ወር ከመጨቃጨቅ በትንሿ ተጨቃጨው። ማን ብሩክ ቤት ገባ፣ ሶ ምን ስራ ሰሩ? ጥሩ ስራ ሰሩ። ስለዚህ ከነሱ አይደለም ፍቅርን፣ ጸብን ራሱ የምትማሩባቸው ልጆች ናቸው። ገባችሁ? አመሰግናለሁ ባይ